በተራ ስለሆነ ሶስት ቪዲዮ ቼክ አረጋችሁ በኋላ ካልተፈታ አልተፈታም ካላችሁ ይችላል ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ልንፍቸው ስታችኋለሁ። ፍሬ መቅዲ ፖሊስ አትለፊ። በህልም የሆነ ጥቁር ሰውዬ ጋር መንገድ እየሄድን ነጻ አውጭኝ ይለኛል። እኔ ደግሞ ነጻ አውጭው እሱ ነጻ ያውጣ እንጂ እኔ እንዴት አለዋለሁ። ከዛ ትንሽ ከሄድን በኋላ በሁለት እጄ የያስኩት የእሱ የሆነ ነገር እሰጠውና እኔ እመለሳለሁ። እሺ፣ አንደኛ ጥቁር ሰው በህልም ያው ሴጣንን ነው የሚያመላክተው። ጸሎት አድርጌ፣ መንገድ የህይወት መንገድች ነው ያው አብሮ ሲጓዝ ነው ያየሽው። ግን መጨረሻው የሱ የሆኑ ነገር ሰተች ስትለዩ ነው ያየሽው። በጣም ቆንጆ ነው። ጸሎት አድርጊ። ያ ጥቁር ሰው በህልም ያንን ስለሆነ የሚያመላክተው ማለት ነው። ሌላኛው መቅድ እንደነሽ በህልም አንዲስ ሴትዮ ነይማ ብላ ይሰጣል ታበ አገልግል ሙሉ ዳቦ ቆሎ ሰጠችኝ። ዳቦ ቆሎ የስንዴ ነው፣ እኔ ደስ ብሎኝ ተቀበልኳት። ሌላ ደግሞ ሰላም የምትባል ጓደኛ ቤት ውስጥ ገብታ ከፍራሽ ላይ ተቀምጣ ሻይ እየጠጣች እየዋት እንዳታልፊ መቅድ። እሺ፣ ይሄ ደግሞ ያው ዳቦ በረከት ነው፣ ቆሎን በረከት ነው። በጣም ቆንጆ ነው። ቤት ውስጥ ደግሞ ሰላም የምትባል ያው ሰላም በስሟ ነው፣ ያው ሰላም ነው፣ ወደ ህይወት ሰላም እንደ የሚመጣ የሚያመላክትሽ ነው። ሻይ ደግሞ ከችግር መላቀቅን ያመላክታል እና በጣም ቆንጆ ነው። ቅድስት አመሰግናለሁ። መቅዲዬ ድልድይ የተሰበሩ ትልቅ ውሃ ውስጥ መስመጥ ምንድን ነው? በእናትሽ ባህር ሰፊ ከተማን ነው የሚያመላክተው። መስመጥ ጥሩ አይደለም አለማዊ ህይወት ስለሆነ ውሃ ውስጥ ማግኘትም መግባትም ያው መጸን ላይ ያስፈልጋል። ድልድይ የተሰበረ ነው፣ ያው ድልድይ መሻገሪያ ነው አይደል? ስለዚህ ጸሎት አድርጊ። ያው ድንገት የሆነ ወደ አለማዊ ህይወት የሚያስገባሽ ነገርን መጣ፣ መጸን ላይ ያስፈልጋል፣ ጸሎት አድርጊ። ሮማን ሰላም። መቅዬ ጠፋሽብን። አሁን ቶሎ ቶሎ እመጣለሁ። ሰላም ሺህ ብዛ። በህልም እህቴ፣ ረግረግ ቦታ ነው፣ ባዶ እግሯን ነች፣ ውሃ የደፈረሰ ነው፣ ጭቃ ነው ቦታው። እዛ ላይ በመቆፈሪያ ትቆፍራለች። ተይ ስላት አትሰማኝም፣ ተቻት እሄዳለሁ። ፍችልኝ። እህቴ በአሁኑ ሰዓት ጥሩ አይደለችም፣ በጣም ጨንቆኛል። ያባዱ ግር ጥሩ አይደለም፣ ልፋት ከንት የሆነ ልፋትን የሚያመላክት ነው ትዳር ላይ ከሆነችም ያው መጸለይ በደንብ ይኖርባታል ካልሆነችም እንደዚህ የትዳር መዘግየትን ስለሆነ የሚያመላክተው መጸለይ ያስፈልጋል የደፈረሰ ነገር ግጭት አለመስማማት ጭቃ መከራን ኃጢአትን መከራን ፈተናን ነው የሚያመላክተው፣ እና በደንብ ጸልይ ብያት መጸለይ ይኑርባታል። አንቺ ያው ሄድሽ እሷ ግን ያው እዛ ቦታ ላይ ነው ያለችው። ስለዚህ ያው በጸሎት በደንብ በዋግሻት፣ እሷንም እንደ ጸልይ በደንብ ንገሪያት። ሌላ መቅዲ ሰላም ሺብዛ ሁሌ ተከታታይሽ ነኝ እህቴ። በህልም ረግረግ ነው ቦታው፣ የደፈረሰ ውሃ ያው ይሄ ተፈቷል። አሁን የፈታሁት ነው ደግመሽ ያርክሽ። እሺ ቢሆን ሰላም ቅዴ፣ የሞተ አጎቴ ሞቶ በህልማ የሆን ምን ይሆን? የሞተ ሰው ደግሞ ሲሞት ማየት በውልደት የሚቀላቀል አዲስ ያ ሰው እንዳለ ነው የሚወለድ በዛ ቤተሰብ ውስጥ የሚወለድ ሰው አዲስ ሰው እንዳለ የሚያመላክት ነው። ዜዶ ሰላም መቅደ እንዴት ነሽ? እግዚአብሔር ይመስገን። በህል ሁለቱም ወንድሞቼ ሳይክል ሲነዱ አየኋቸው። ደግሞ ሌላ የእንጀራ እናቴ ልጅ ስልኬን በእጇ ተመርኩዛው የተሰበረ ስልኬ ከሁለት ተከፈለ። ከላይ ያለው ግላስ ስለተሰበረ አነሳሁት። ስክሪኑ ምን አልሆነም፣ ግን ሁለት ቦታ ሆኖ ከዛም ግጥም አረግኩት አስቀመጥኩት። ቆይቼ ዞር ስል ስልኬ ከፍቶ ሲበራ አየሁ። እሰይት ስልኬ ይሰራል ብዬ ደስ አለኝ። እሺ፣ ስልክ መሰበር ጥሩ አደለም። ያው ጸሎት ላይ ችግር መኖርን ነው ማለት መጸለይ በደንብ እንደሚኖርብሽ የሚያስጠነቅቅሽ ነው። ጸሎት አድርጊ። ሳይክል መንዳት ያው ህይወታቸውን ባላንስ አድርገው መምራት እንደሚኖርባቸው ነው ለሚያመላክተው ። ኪዳን ሰላም መቅድ ቤተ ክርስቲያን ውስጥ ካህን እጣን ሲያጥን አየው። ካህን ማየት በዓለት የዋሉ ቅዱሳን ነው የሚያመላክተው። በጣም ቆንጆ ነው። ስና ጽጌ ሰላም መቅዴ፣ በህልሜ ደሜ ተመርምሬ ከስኳር በሽታ ነፃ እንደሆንኩኝ ይሰማኛል። ምንድን ነው ሆነ? ያሰብሽ ከሆነ ያው እንደዚህ አይነት ህልም ሊታይ ይችላል። የሆነ ያስጨነቀሽ ነገር ካለ ከዛ ከአስጨነቀሽ ነገር እንደምትገላገይ የሚያመላክተች ነው። ማኪ ሰላም መቅዴ፣ በህልም ፍቅረኛ ያልጋ ላይ ቁጭ ብለን በአንድ እጁ ሰውነት ይነካካኛል። እላዩ ላይ ደግሞ በአይን ማቃት ልጅ ተቀምጣ ከጀርባ እላዩ ላይ ደግሞ በአይን የማቃት ልጅ ተቀምጣ ከጀርባ አንገቷን ይስማታል። እንዲሁም ደግሞ ሌላ የፍቅረኛ የጓደኛ የሆነች ቲክቶከር ከንፈሯን ይስማታል። ከዛ እኔ እንደ ማፈር ብዬ ፊቴን ሳዞር ለምን ታፍሪያለሽ ይለኛል። መቅዲ ስለምትፈችልኝ አመሰግናለሁ። እሺ አልካ ጸጋ ነው ትዳር ነው ግን እስ የሆኔ የተረጋጋ ነገር እንደሌለው ነው የሆኔ ባከለ እንትን እንዳለው የተረጋጋ ነገር እንዳለው ያው መሳም ክደትን ተላልፎ መሰጠትን የሚያሳይ ነው እና በህይወቱ የሆነ የተረጋጋ አይነት ነገር እንደሌለው ያ ሰው የሚያመላክት ነው። ክያ እኔና ባሌ ሶፋ ላይ ተኝተን በጣም ጠቦን አለበቃ ብሎን ተደራራቢ ተኛን። ከዛ ልጆች ልጅ ልጆችን ሊሞት የደረሰች ትመስላል። ልጃችን ነው ልሞት ደረሰ እሺ ሶፋ ያው ጸጋ ነው። ግን ሲጠብ ምናምን ትንሽ እንትን አለ። ጸሎታ አድርጊ። ሞት ያው ጥጋብ ነው። ሞተችም ግን ሞት ጥጋብ ነበረ የሚያመላክተው ማለት ነው። ደሳለኝ ነኝ። ሰላም። በቤተሰብ ህዝብ መሀል ቆሞ ንግግር ማድረግ ምንድን ነው? በተሰበሰበ ህዝብ መሀል ላይ ቆሞ ንግግር ማለት ምንድን ነው? ሌላ ደግሞ ፖሊሶች የጫነች መኪና ከአይሱዙ መኪና ሲጋጩ አየው። ከዚያ ሩጭ ሂጂ የፖሊሶቹ መኪና አናትርፍ ብዬ ተጋጭቶ የታገደ የተጋደመውን መኪና በጉልበት አጎትት ለማቆም ስሞክር ጥቁር ጃንጥላ አስቀምጪ። ጥላ የሆነች ጥቁር ሴትዮ አንስታ ስትወስድ መኪናውን መጎትች ሄጂ፣ ሌባ ብዬ ዣን ጥላውን ንጥቂያት ሳየው እጀታው የተሰበረ ሆነ። ያለው ከወደቀው ከፖሊስ መኪና ሬሳ ሰዎች በአጠገቤ ይዘው ሲያልፉ ነቃ። ምንድን አንደኛ መኪና ሲጋጭ ማየት ድንገተኛ ህመም የሚያመላክተው ነው። ክፉ ህልም ደግ ህልምን ብሎ ጸሎት ማድረግ ያስፈልጋ። ፖሊሶች ፖሊስ ጠባቂ መላእክትን የሚያመላክታል። ስተት እንዳሰራ መጠንቀቅ እንደሚኖርብ የሚያመላክት ነው። ሌባ ምንም ነገር ሲወስድ ጥሩ አይደለም። እቃ ያው ጥሩ አይደለም። እቃ ሲወስድ በተለይ ጀንጥላ ደግሞ ጸጋ ነው። የንቤታችን ከለላ ጠበቃን ነው የሚያመላክተው እና ያንን እንዳታገኝ የሆነ የሚፈታተንህ ነገር ነው። እንዳለመ ጥቁር ጃንጥላ አስቀምጬ ነገ ልትወስድብህ ያለችው። ስለዚህ ያው ማስመለስ ጥሩ ነው፣ ጸሎት ግን ማድረግ ያስፈልጋል። ሬሳ ደግሞ ድግምትና መተትን ስለሆነ የሚያመላክተው አስክሬን ማየት መጸላይ ያስፈልጋል ማለት ነው። እንደተመቻችሁ ተስፋ ያደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁ እንዳረሱ ሄደው ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ያው ካልተፈታ ምናልባት በተራ ስለሆነ ሊዘገይ ይችላል። ካልተፈታ ግን አልተፈታም ካላችሁን ስለ ማስቀመጣችሁ እንዳረሱ። ለዛሬ ይህን ይመስላል። ስለተከታተላችሁ ከልባ መሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ።